እሺ እንዴት ናችሁ ተመልካቾች ሰላም ናችሁ ወይ? ባላችሁበት ቦታ ባላችሁበት ሀገር ሰላም ናችሁ? ምን ሳላችሁ? እንኳን በሰላም ወደ ዩቱብ ቻናል የመጣችሁ። ዛሬ እንጂ እላችሁ የመጣሁት ለፀጉር የሚሆን ቅቤ እንዴት አድርገን ቤታችን ውስጥ እናዘጋጃለን የሚለው ነው። እዚህ ጋር እያጠንኩት ነው። ይሄ ወይራ ነው። አበሻ ሱቅ አለ፣ አበሻ ሱቅ ሄዳችሁ ብትጠይቁት አለ። አበሻ ሱቅ እንደዚህ ጋር አጥፌ ካዘጋጀሁት በኋላ በወይራ አጥነዋለሁ።

ሽታው የእውነት በቃ ሽታው የአገሬ ቤት የአገሬ ቤት ቅቤ ይላል። ወይራው ማለት ነው። ኦኬ፣ እንግዲህ ቅቤያችን እናወጣለን። ኦኬ፣ ከነውተቱ እንዳይሆንብን እንዲህ መምታት አለብን፣ ቅቤው ከነውተቱ እንዳይወጣ

ቤት እንዳለኝ እዚህ ጋር አያችሁት። ታዲያ የሀገር ቤት አይመስል? ወርቅ ይሆን። ዋው ሽጣቅ ራሱ በቃ የሀገር ቤት ለጋ ምናምን ሳይሆን በጣም ምርጥ ቅቤ ነው የሚያወጣው። ቆንጆ አያችሁት። በጣም ምርጥ። እናንተም ምን እንዲያርጋችሁ፣ ብትችሉ እንደውም ለቁርሳችሁ እንደዚህ አድርጋችሁ ብታነጥሩት እንዴት እንደሚጣፍጥ ተነጥሮ ማለት ነው። እንደዚህ አርጋችሁ ቤት እራሳችሁ እንደዚህ ሰርታችሁ እንዴት ደስ እንደሚል ለመብላት ራሱ በቃ ደስ ይላል። ቤት የተዘጋጀ ነገር ማለት ነው። ጊዜ ቢኖረን ለወጥ ራሱ ለቁርስ በጣም ተመራጭ ነው። ጤናማ ነው። ምንም ነገር ያልገባበት ማለት ነው ነው ምን ያለ ለፀጉር ብቻ ሳይሆን ማለት ነው። አሁን ይሄ አያችሁ እንዴት እንደሚያምር ሽታው እንዴት እንደሚያምር። በቃ ከኢትዮጵያ የሀገራችን ግቢ ነው። እናንተ እንደዚህ ያደረጋችሁ ቤታችሁ ሞክሩት። እንዳያችሁ 13 ደቂቃ ነው የፈጀብኝ ለመስራት ማለት ነው። ምንም አይደለም። ደስ ብሎኝ እራሳችን ቤታችን ያዘጋጀው ለመብላትም ሆነ ለመጠቀም በጣም ደስ ይላል። በጣም አመሰግናለሁ ስላያችሁት እና ፕሊዝ ቪዲዮውን ከወደዳችሁት ላይክ ሼር አድርጉ፣ ለሌሎችም ሊደርስ አዲስ ለሆናችሁ ደግሞ ሰብስክራይብ ማድረግ አትርሱ። ኦልሬዲ ሰብስክራይብ ያደረጋችሁ ሰዎች ደግሞ ፕሊዝ ሼር ኮሜንት አድርጉ። ላይክ እናንተ ላይክ ለኔ ይቀጥልኛል። በጣም አመሰግናለሁ ሰብስክራይብ ስለምታደርጉልኝ። ብዙዎቻችሁ አድርጋችሁልኛል። በጣም አመሰግናለሁ ስለምታበታታችሁ። ቴንክ ዩ ሶ ማች የእውነት በጣም አመሰግናለሁ። ቴንክ ዩ ጋይስ፣ ቴንክ ዩ፣ ቴንክ ዩ ሶ ማች። በጣም አመሰግናለሁ። መልካም ሁሉ ተመኘውላችሁ ሰላሞቹ ተባላችሁ። ሀገር አገራችንን ሰላም ያደርግልን እኛንም ጤና እድሜ ይስጠን። እናመሰግናለን። በጣም አመሰግናለሁ። ታንክ ዩ ፎር ዋችንግ ጋይስ። መልካም ቀን፣ ሰላም ሌሊት፣ የሰላም ቀን የምንላችሁ። ባይ ሲ ዩ ኔክስት ታይም። በሌላ በአዲስ ቪዲዮ ደግሞ ደግሞ እመጣለሁ። ለየታለ ቪዲዮ ደግሞ ሌላ ነገር እሺ። እስከምንገናኝ ሰላም ያገናኝልን። መልካም ጊዜ። ባይ